ለኔ ነበር። ለኔ ነው። ለኔ ነው። ባለልደቱ ነው ባኪ፣ ለማን ነው? እንኳን ተወለድክ፣ እንኳን ተወለድክ አቡሻዬ፣ የኔ አባታ። አመሰግናለሁ። አሜን። ሳምቺ፣ ቀሪው ዘመን ሻባዲ ይሆንልሽ። አሜን፣ አሜን። ያው አምርካ ተጀመረ። አቡሻ መልካም ልደት ምኞታችሁ። እሺ፣ እንመርቅ፣ እንመርካ። እሺ፣ ዮ ዮስ፣ ከ ከዮሲ ይጀምር። አዎ፣ ዮ። አይ፣ አይደለም፣ አይደለም፣ አይደለም፣ አይደለም። ቆይ ከትልቅ ሰው ይጀመር፣ ከዘውዬ ከዘውዬ ይጀመር። ሌዲስ ፈርስ። እድሜ ፀጋ ነው። ትጋራ ዩፊ አቡሻዬ። አሜን። በልጅን እንደዚህ አርግና፣ ግጠሞ። እንዳይፈስብህ ግጠሞ። እንደዚህ አይቀልድም

ፍሬ አፍራ የተባረከ ቀን ዘመን ያድርግልህ። አሜን፣ ዘብይ ጋ በበረከት ይላል አሜን። ሰው በላይ አሜን። መኪኖን ቤቱን ይስጥ አሜን። የሚያስፈልግህን ከዛ ደግሞ የዘራከው ከው ይታጨድ። ውለት ከበድ አስተ እንዴ ምንድን ነው? ማለት ጊፍት ደብል ነው፣ ጋይስ ደብል ነው። በእንግሊዘኛ ቢሆን ይመረጣል። ኦኬ፣ አቡሻችን እንግዲህ ከአቡሽነት ወተሽ ፂማ፣ አክተር ኢማም፣ አክተራችን እናደርጋለን። አለ አለ። በቃ አይ፣ አንተን አታሳይ የኔ ነው። አይ እኮ ብዬ ነው እኮ። አንቺ፣ አይ ሞቸራ ማርክ ፊተን ያልቻ ብራዘር፣ የአሰብሹ የሚሳካበት አመት ያርግልሽ። በቃ ከአንቺ የነካሹ ደሙሉ ደም ለሚሆንልሽ፣ ለቤት ስትረፊ፣ ለጓደኞች ስትረፊ። አሜን፣ አሜን፣ አሜን፣ አሜን፣ አሜን ቀሪው ዘመን የተባረከ ይሁን። አሜን። እና ቤት የተባርክል ዘመንን። አሜን። እናትህን አባትህን እንድትጦር ያደርግ አሜን። ያሳደገህ ደብር ያሳደገህ ደብር ጧሪ ቀባሪ አያሳጣህ። አሜን። ስራህን ይባርክልህ። አሜን። ደስተኛ ሁን ዘላለምህን። አሜን። ቆንጅዬ ሚስት ጀባ ይበልህ። አሜን። እኔም እኔም

እኔም ልደት ይ እንግዲህ ለሁላችሁም ልደት ለመመረቅ ያብቃኝ። አሚን። እርስዎ ደርሰዋል ወይዬ፣ ወይዬ ቤዚዬ ጻፊ አረመልሽ ልሻለሁ። ኖርማል ቴክስት ነው። ስልክ የሆነ ሰዓት ቀይራለሁ። አ ቀፎውን ቀየርኩትና እንጃ እዛኛው ስልክ ብቻ። አመሰግናለሁ አ በሳፋሪ ኮሙ ነው። ማርያም አንቺ ነሽ? እኔ ማነች እያልኩኝ ነበር። የኔ ውድ ወትሳለሁ። አመሰግናለሁ። እሺ

እቺ እኮ የጠርሙስ እኮ ካልከፈት ብሏት በእናት ወላሂ እስኪ ያሳያል ክበቹ በሀይላንድ እኮ አረ በጥርስሽ ክፈች ባክሽ የታባት እግዚአብሔር ነው ቢነቀለስ ጥርስ ቦቼ እንዴት ነሽ አባቴ

አቢ እዝራ የለችም? ዛሬ ብቻ አንዴ። ወንድሜ እንዴት ዋልክ ወንድም? ቻቻ እኔና ቦቻ አንድ ቲም ሆነን ወደ ስራ ወሬ ያስፈልግም። እግዚአብሔር ይሁናችሁ። እናንተን መቅጣት አልፈልግም። እሺ፣ አንድ ጌም ቅጡን ችግር የለው። እንደው እኛ ደስ እያለ ነው መብላት አለበት። ያባችሁ ካብዘ ስክሪን ሻይ ቤት አዘግተን ነው ዛሬ